ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል ይህ አዲስ መረጃ ቅድስት ቤተክርስቲያናችንን የተመለከተ ይሆናል አንዱ ውዝግብ እንግዲህ ሰሞኑን ከፍተኛ የሆነ ነውጥን አስነስቷል ማለት ነው በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ካህን ማለት ነው ይሄ ነገር እንግዲህ እነ ዲያቆን ሄኖክ ኃይሌን ጨምሮ በጣም በርካቶች ምላሽ እየሰጡበት ነው በጣም በርካታ ሚስጥሮች ደግሞ የፈነዱበት ክስተት ነው ያው እግዚአብሔር እንግዲህ በፈቀደ ጊዜ ቤቱን ያጸዳል። ስለዚህ ይሄ መረጃን ከስር ከመሰረቱ ነው የምንፈትሸው። በጣም በርካታ ሚስጥሮች አሉ። በተለይ ደግሞ ዲያቆን ሄኖክ ኃይሌ እንግዲህ ራሱን ወክሎ የሚያውቀውን ሚስጥር መደረግም ያለበትን ለቤተ ክርስቲያኒቱ ጥሪ አቅርቧል ማለት ነው። ይህንን መረጃ ነው ከእናንተ ጋር የምንፈትሸው። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሏን ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ የመጨረሻ አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ ኒሮ ማንጸጌ አድረሳችኋለው። የምታተርፉበት ዝግጅት ስለሆነ እስከ መጨረሻ አብራችሁን ቆዩ። ሰና ቅበታ ይሆንላችሁ። በዲያቆን ሄኖክ ሀይሌ ጽሁፍ ነው ምንጀምረው። ከዛ በኋላ ምንድን ነው እየተፈጠረ ያለው የሚለውንም ከመጀመሪያው ጀምሮ የነበሩ ታሪኮችንም ነው በደንብ የምንፈትሸው ማለት ነው። ከዲያቆን ሄኖክ ኃይሌ ጽሁፍ ስንጀምር ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ ብሎ ነው ጽሁፉን የሚጀምረው። ይህንን ጽሁፍ ከትናንትና በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ ያሳደርኩት በቆይታ ሀሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖት ከበቂ መልስ ጋር በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል እያለ ይቀጥላል። ፍኖተ ድቅድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበረ። ጌታ በወንጌል ጎበሃሎ ገደላህየ ይትጋብኡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ድቅድቅ ባለቤት ሙዳ ስጋ ይጠላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያንን ከነንፍጡ ካልወደደችው ብለው ሲሟገቱለት ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቤ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገና ወይንስ የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ ትባልም ብለው በፍኖተ ድቅድቅ አዳራሽ ሲያስጨበጭቦ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያስቡትን ሁሉ ሲዘባርቁ ነበርም። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነባበትን። አይናቸውን አስሬ የሚጨፍኑ በግ ሰዓት እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለው በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ነገር የሚናገሩ ናቸው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተር ትምህርትን የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋህዶ ቤተ ክርስቲያን ተሹመው ተሸልመው ክህነት

አንድ ጳጳሱ ምንም አይኮንም አይነት አመለካከት ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። በሶስተኛው መቶ ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያኒቱ መናንያንንም ለመለየት ጵጵስናቸውንም ፈርታ አታውቅም። በወላዲት አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከራ ያለ ውሳኔ እንጂ ማስተባበያም አንጠብቅም። የተነቃነ ያለቀ ጥርስ ምን ይጠብቃል? እንጂ መውደቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆንን አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ ትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን፣ ብሎ ዲያቆን ሄኖክ ኃይሌ ጽሁፉን ይቋጫል ማለት ነው። እናንተ በዚህ ዝግጅት ላይ ሰሞኑን ባለውስ የቤተ ክርስቲያናችን ሁኔታ ምንድን ነው የተሰማችው? ሀሳባችሁን በኮመንት መስጫው ላይ በነጻነት አጋሩን። እኛ ደግሞ እንዲህ አሰናዳንላችሁ። ይህንን ዝግጅት በሶስት ዋና ዋና ክፍሎች ከፍለነዋል። በታሪክ ውስጥ ኦርቶዶክስ ተዋህዶን ለመጣል ከውስጣ የተሰገሰጉ ሰዎች እንደ ንስጥሮስ እና አሪዮስ ያሉ ሰዎችን እናያለን። ሌላው ሁለተኛው በአሁኑ ጊዜ በታላላቅ ሀገራት ያሉ ሰዎች ኦርቶዶክስ ትምህርትን፣ እምነትን እውቅና በመስጠት መጠመቃቸው ስለምን በርካቶችን እያስቆጨ እንዲሁም ደግሞ ቤተክርስቲያን ውስጥ የተሰገሰጉ ሁሉ ሊነሱባት ፈለጉ የሚለውን በሁለተኛነት እናያለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉ አንዳንድ የክህደት አስተምሮች፣ በተለይ ደግሞ በፍኖተ ጽድቅ ዙሪያ ያለ ምንፍቅና ሶስተኛ ደረጃ አሲዘን በደንብ እንፈትሸዋለን። የኦርቶዶክስ ተዋህዶ ቤተ ክርስቲያን በሺዎች ለሚቆጠሩ ዓመታት የክርስትና እምነትን በተገቢው መንገድ በመጠበቅ ትታወቃለች። ነገር ግን በታሪኳ ውስጥ ከውስጥም ከውጭም የተለያዩ ፈተናዎች ይገጥሟታል። በመጀመሪያዎቹ መቶ ክፍለ ዘመናት ውስጥ እንደ ንስጥሮስ እና አርዮስ ያሉ ሰዎች የቤተ ክርስቲያንን ትምህርት ለመጣል ሞክረዋል። ንስጥሮስን ስንመለከት በአምስተኛው መቶ ክፍለ ዘመን ኢየሱስ ክርስቶስን በተመለከተ የተሳሳተ አስተ አስተምሮ አስተማረም። እርሱም ኢየሱስ ሁለት አካል እንደሆነ የተለያዩ ሰዎች እንደሆነ እና አምላክና ሰው እንደሆነ ተናገረም። የክርስቶስ አንድነትን ክህደት ፈጥሯል። ይህ አስተምሮ በ431 ዓመተ ምህረት በኤፌሶን ጉባኤ ተወግዞ ተለይቷል። አርዮስን ብንመለከት በአራተኛው መቶ ክፍለ ዘመን የኢየሱስ ክርስቶስን መለኮታዊነት ክዶ ወልድ ፍጡር ነው በማለት አስተማረም። ይህ አስተምሮ በ325 ዓ ም በኒቅያ ጉባኤ ተቃውሞ ተወግዞ ተለይቷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለበርካታ ሺህ ዘመናት የክርስትና እምነትን በተገቢው መንገድ በመጠበቅ እጅግ በጣም ታዋቂ ነች። ነገር ግን በታሪኳ ውስጥ ደግሞ ከውጭም ከውስጥም ብዙ ፈተናዎች ይገጥሟታል። ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአፍሪካ በላይ ዓለም አቀፍ ተጽዕኖ አላት። በአሜሪካ፣ በአውሮፓ፣ በአውስትራሊያ እና በሌሎች ቦታዎችም ሰዎች የቤተ ክርስቲያኒቱን ጥንታዊ ትምህርት መንፈሳዊ ጥልቀትና ስራ ተቀዳሴ እየተቀበሉ እንዲሁም ደግሞ ተወዳጅነትን ተፈላጊነትን እያተረፈች ያለች በክርስቶስ ክርስቲያን የተሰኘች ቤተ ክርስቲያን ናት። በፈጣንና ዘመናዊ ዓለም ውስጥ ብዙዎች የተዋህዶ ቤተ ክርስቲያን ጾም፣ ጸሎትና ቅዳሴ ሚስጥራትን ይወዳሉ። ይህ ልክ በመንፈሳዊ በረሃ ውስጥ ውሃ እንደ ማግኘት ነው። የኦርቶዶክስ ተዋህዶ ቤተ ክርስቲያን እምነትን መቀበል በውጭ ሀገር ያሉ ኢትዮጵያውያንና ኤርትራውያን እንኳን ቤተ ክርስቲያን ውስጥ ሲገቡ እምነታቸውን ከሌሎች ጋር ያካፍላሉ። ለምሳሌ በኮሎራዶ ያለው ቅድስት ምህረትና በቶሮንቶ ያለው ቅድስተ ማርያም ቤተ ክርስቲያን ተወዳጅ ማዕከላት ናቸው። በተለይም በምዕራቡ ዓለም የተዋህዶ ትምህርት በመወደዱ በርካቶች እየተጠመቁ ነው። በአሜሪካ ብቻ በሺዎች የሚቆጠሩ ሰዎች ወደ ተዋህዶ ተጨምረዋል። ይህ ዓለም አቀፍ እድገት የቤተ ክርስቲያን ሁለንተናዊ መልእክትን ያሳያል። እንደ መዝሙር ምዕራፍ 68 ቁጥር 31 እንደሚለው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እናም ይህ ትንቢት ዛሬ እውን እየሆነ ነው። ነገር ግን ሁሉም እላል አይደለም። አሁን በቤተ ክርስቲያን ውስጥ ስለሚገጥሙ ከባድ ፈተናዎች እናያለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእውነት ብርሃን ብትሆንም አንዳንድ በውስጥ ያሉ ሰዎች ከትምህርቷ ውጭ የሆኑ አስተምህሮችን እያስፋፉ ነው። በተለይም ደግሞ ፍኖተ ጽድቅ የሚባለው ተቋም ፍኖተ ጽድቅ ማለት ለመሆኑ ምን ማለት ነው? በእግዚአብሔር ትእዛዝ መሰረት ቅዱስ ሕይወትን መኖር ማለት ነው መዝሙር ምዕራፍ 23 ቁጥር 3 ላይ እንደሚያስተምረን። ነገር ግን ይህ ተቋም እንደ ቅዱሳዊ ቃሉ እየሄደ አይደለም። አንዳንድ ሰዎችንም በመጠቀም የእግዚአብሔርን ቃል ሲተላለፉ ይታያሉ። ይህም ደግሞ ትልቅ ተልዕኮ እንዳላቸው ማሳያ ነው። ሌላው ተደብቆ የገባ የክህደት አስተምሮ የብልጽግና ወንጌል ነው። አንዳንድ ሰባኪዎች ፍኖተ ጽድቅን መከተል ሀብት፣ ጤና ወይም ስኬት እንደሚያመጣ ያስተምራሉ። ይህ ከተዋህዶ ውጭ ከመጡ እንቅስቃሴዎች የተወሰደ ሲሆን የቤተ ክርስቲያንን ትኩረት ከመንፈሳዊ ሀብትና ለክርስቶስ መከራ መቋቋም ጋር ይዛባል። ማቴዎስ ምዕራፍ 5 ከቁጥር 11-12 ድረስ የዓለም ሀብትን ቃል መግባትና መስቀልን መሸከም መተው ምንፍቅና ነው። አንዳንድ ቀሳውስትና ምዕመናን ጽድቅን ሲሰብኩ በተቃራኒ መንገድ ይኖራሉ። ለምሳሌ ሙስና፣ ትዕቢት ወይም መከፋፈል። ይህ የቤተ ክርስቲያንን ምስክርነት ያዳክማል። በአንዳንድ አጥቢያዎች በስልጣን ወይም በገንዘብ ምክንያት የሚነሱ ግጭቶች ቅሌትን ፈጥረዋል። ይህም ሰዎች በቤተ ክርስቲያን መልእክት እንዳ እንዲያደርጋቸው ትልቁን ሚና እየተጫወቱ ነው፣ በቤተ ክርስቲያን ውስጥ የተሰገሰጉት። መጽሐፍ ቅዱስ ይህንን ያስጠነቅቃል። ብርሃናችሁ በሰፊት ያብራ፣ መልካም ስራችሁን ተመልክተው በሰማያት ያለው አባታችሁን ያከብሩ ዘንድ ይላል ማቴዎስ ምዕራፍ 5 ቁጥር 16 ላይ። ይህ ከተዋህዶ ውጭ ከመጡ እንቅስቃሴዎች የተወሰደ ሲሆን የቤተ ክርስቲያን ትኩረት ከመንፈሳዊ ሀብትና ለክርስቶስ መከራ መቋቋም ያዛባል። ማቴዎስ ምዕራፍ 5 ከቁጥር 1-12 የዓለም ሀብትን ቃል መግባትና መስቀል መሸከም መተው ምንፍቅና ነው። አንዳንድ ቀሳውስትና ምዕመናን ጽድቅን ሲሰብኩ በተቃራኒ መንገድ ይኖራሉ። ለምሳሌ ሙስና፣ ትዕቢት ወይም መከፋፈልን። ይህ የቤተ ክርስቲያን ምስክርነትን ደግሞ ያዳክማል። በአንዳንድ አጥቢያዎች በስልጣን ወይም በገንዘብ ምክንያት የሚነሱ ግጭቶች ቅሌትን እንደፈጠሩ ታሪክ ይነግረናል። ይህም ሰዎች በቤተ ክርስቲያን መልእክት እንዳያምኑ ያደርጓቸዋል። በቤተ ክርስቲያን ውስጥ የተሰገሰጉትም መጽሐፍ ቅዱስ ይህንን ያስጠነቅቃል። ብርሃናችሁ በሰው ፊት ያብራ፣ መልካም ስራችሁን ተመልክተው በሰማያት ያለው አባታችሁንም ያከብሩ ዘንድ እንዳለ ማቴዎስ። እነዚህ ችግሮች ቤተ ክርስቲያንን አይገልጹም፣ ነገር ግን እውነተኛ ፈተናዎች ናቸው። የምስራቹ ቤተ ክርስቲያን ቀደም ሲል የክህደት አስተምሯቸውን በጸሎትና በንስሐ በመትጋት ወደ ሐዋርያዊ ትምህርቶች በመመለስ አሸንፋለች። በመጽሐፍ ቅዱስና በትውፊት ላይ በመጽናናት እነዚህን ችግሮች መፍታት ትችላለች። ምክንያቱም መሰረቷ ክርስቶስ ነውና። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እግዚአብሔርን ታማኝነት የምታሳይ ህያው ምስክር ነች። ከጥንታዊ የክህደት አስተምሮዎች እስከ ዓለም አቀፍ ተጽዕኖ በሚሊዮን የሚቆጠሩ ሰዎችን የምታነቃቃ ናት። ፈተናዎች አሏት፣ የተጣመሙ ትምህርቶችም በውስጧ በተሰገሰጉ ሰዎች ሊሰጡ ይችላሉ። ነገር ግን ኦርቶዶክስ ተዋህዶ መሰረቷ የማይናወጥ ነው።